እሺ ነገር ነው የሚያደርጋቸው ገባቸው። አው ዝም ብለን ለመስማት እንስማ እንጂ ለመረጃ አይሆንም። ግን እናዳምጥሽ አቡዬ መረጃ እኔ ከኢትዮጵያ ካፍቴሪያ እንደ ማስተና እንደ ዌይተር ብሎ ነበር ያመጣኝ። ከዛ በኋላ በወር የተስማማ ነው፣ አንድ ሺህ አምስት መቶ ድርሃም እከፍልሻለሁ ብሎኝ ነበረ። ቪዛ ከራሱ እንደሚያሰራልኝ ማለት ነው። ከዛ በኋላ መጣሁኝ፣ ስራ ጀመርኩኝ። ስለ ስራው ኢትዮጵያ ያለው ምንም ነገር አላስረዳኝም ነበር እና እንደጠበቅኩት አላገኘሁትም ነበረ። በጣም ነበር የሚከብደው በሰዓቱ ላይክ፣ በደሞዝ አይደለም ስራው አሁን ለምሳሌ አንድ ሰው መቶ አንድ ሺሻና አንድ ቡና ከተጠቀመ ላይክ ቶታል እንትኑ ፕራይሱ ሀምሳ ድርሃም ይሆናል ማለት ነው። ሌላ ሰውም እንደዚህ ሀምሳ ድርሃም ከተጠቀመ አንድ ላይ መቶ በቀን መቶ ድርሃም ከሰራሽ ያንን መቶ ድርሃም በስምሽ ይመዘገብና ከዛ በኋላ ሰላሳ ብር ለአንቺ ኮሚሽን ይታሰባል ማለት ነው ከመቶ ድርሃም። ሶ ቀን ሙል ምንም አይነት ሴል ካልሰራሽ ደግሞ ዜሮ ነሽ ማለት ነው። ያ ሁሉ ተደማምሮ ኮሚሽኑ ተደምሮ በወር ይመጣል። ዜን ከዛ በወር ከመጣ በኋላ የምግብ ይቆረጥብሻል ብሻል የአኮምዴሽን 500 ብር ይቆረጥብሻል ብሻል 800 ወይ 700 ምናምን ቢደርስሽ ነው፣ በወር ማለት ነው። እንደዚህ ጠፋ እንደዚህ ያለ አረፈች ምናምን ምናምን ብል ተብሎ የሚቆረጠውን ትተሽ ነው። ከዛ በኋላ ደግሞ አዎ፣ ከዛ በኋላ ሁለት ወር ቪዚት ቪዛ ያለቀና ቪዛ አሰራልኝ አይዲዮን ራሱ በራሱ እንደሚያሰራልኝ ነበር ተስማምተን የመጣ ነው። ከዛ በኋላ አይዲዮን ካሰራ በኋላ ከዛ ደሞዝ ላይ መቁረጥ ጀመረ። በቃ ምንም እጄ ላይ የሚደርሰው ነገር የለም። የአይዲ የቪዛ ብር እያለ መቁረጥ ጀመረ ማለት ነው። እዚህ ጋር ቤተሰብ ልንለውጥ ራሳችን ልንለወጥ ምናምን መጣ ነው እና ምንም ማግኘት የማንችል ከሆነ ደግሞ በጣም ነው የሚያስጠላው። ኦልሞስት 24 ሰዓት ይሆናል የምንሰራው። ብንተኛበት ሰዓት ራሱ ያን ያህል በቂ እንቅልፍ ራሱ አናገኝም ማለት ነው በጣም ነው ብዙ ሰዓት ስራ ላይ የምናሳልፈው፣ እና ከዛ በኋላ ኔ ምን ዲሳይድ አደረኩኝ። ሰው ምናምን አወራሁኝና ሌላ ቦታ ስራ አገኘሁኝ፣ በቴ ስራ ዘርፍ ማለት ነው። ከዛ በኋላ እንደዚህ እንደዚህ መውጣት ፈልጋለሁ አልኩት። ከዛ ምን አለኝ መውጣት የምትፈልጊ ከሆነ ስመጪ ፓስፖርትሽን ለሱ አስረክበሽ ነው ስራ የምትጀምሪው። ፓስፖርትሽን ገና ከኤርፖርት እንደመጣሽ ትሰጪዋለሽ። አይመልስልሽም፣ ከዛ ቤት እስክትወጪ ድረስ ማለት ነው። ከዛ 6000 ድርሃም ክፈይ እና ውጭ አለኝ። ከዛ በኋላ ማውቀው ሰው ነበረ፣ መክሰስ ትችያለሽ ምናምን ምናምን ነገር አለኝ። ግን ፓስፖርቴ እጁ ላይ ስለነበረ እኔ በጣም ፈራ ነበረ፣ ምንም ነገር ማድረግ አልቻልኩም። ያንን ብር እንደምንም አድርጌ ከፈልኩትና ፓስፖርቴን ተቀብዬ ከዛ ስራ ቦታ ወጣሁኝ። ከዛ ስራ ቦታ ከወጣ በኋላ ክሱን መጀመር ፈለኩኝና እንትን አደረግኩኝ ደውዬ አሳወቅኳቸው። ያለውን ነገር ደሞዝ በስነ ስርዓት እንደማይሰጠኝ እንደተስማምተን እንደመጣ ነው እንዳላደረገ ምናምን ነገርኳቸው። ብዙ አቢዩዝ እንደሚያደርገ ምናምን። ከዛ በኋላ ክሱ ተከፈተ። ከዛ ክሱ ሲከፈት ለእሱ ደወሉለት እና ቀጠሮ አስያዙት። ዴን ምን ያደርጋል፣ የቤተሰብ ኮንታክት ነበረው በሰዓቱ ኬት እንደ አገኘ እንኳን አላውቅም፣ ግን ነበረው መሰለኝ። ለቤት ደውሎ ቤተሰቦች ያሉበትን ቦታ ምናምን ነገር አጣራ። ከዛ በኋላ የሆነ ሰውዬ ከኢትዮጵያ ደወለልኝ ና ከቻፒ ጋር ያለሽን ነገር ክስ የማታቆሚ ከሆነ እንደዚህ እንደዚህ እንደዚህ እንደዚህ የእናትሽ ስም እንደዚህ ነው፣ ቤታቸው እንደዚህ ነው ምናምን ምናምን ብለው አሁን ሙሉ ከቻፒ ጋር ያለሽን ነገር ማታቆሚ ከሆነ ምናም ነገር ብሎ አስፈራራኝ ማለት ነው። ከዛ ወዲያው ደንግጬ ክሱን አቆምኩት በዛው ተውኩት ተውኩት። ከዛ በኋላ የራሴን ህይወት መቀጠል ጀመርኩኝ እና ምን ነበር፣ በሴቶቹ ዙሪያ ያሉት ደግሞ እያንዳንዱ ሴት ያመጣና አብረሹ ማተኛ አብረሹ አብረሹ እንትን ማትይ ከሆነ ደሞዝ ሽን በስነ ስርዓት አይሰጥሽ በጣም ነው የሚበድልሽ። ግዴታ እሱ እንዲወድሽ እሱ ደሞዝ ሽን በስነ ስርዓት እንዲሰጥሽ እንዳይበድልሽ የምትፈልጊ ከሆነ አብረቱን ማደር አለብሽ ወይ አብረሹን መተኛት አለብሽ ወይ ለሱ ማጨብጨብ አለብሽ። ኢቨን ከከስተመር ጋር ምንም አይነት ግንኙነት እንዲኖረን አይፈልግም። ሱቅ ራሱ ሾፕ እንዲ ሞል ምናምን እቃ ለመግዛት ራሱ በስነስርዓት አንወጣም። ብቻ በጣም በጣም በጣም በቃ እኔ በየቀኑ ያላለቀስኩበትን ቀን እራሱ አላስታውስም። በእውነት በጣም ነበረ የምናለቅሰው ነበር። ኢቨን ከስተመር ቲፕ ሲሰጠን ካሜራ አይቶ ይቀበልን ነበር ካሜራ አይቶ ማለት ነው ይባችሁ ማለት ነው ይወስድብናል። ካሜራ ያያል። ካሜራ አለ። ካሜራችን ካሜራውን አይቶ እና አንዳንዴ ውጭ ወደዛ ሄዶ ምናምን ለከስተመርን ነግሮና ይሰጠናል። ኦኬ ስንት ጊዜ ሆናችሁ? አሁን አንቺ ከዛ ከወጣሽ ስንት ጊዜ ሆነሽ? እኔ ኦልሞስት አንድ ስድስት ዓመት ይሞላኛል። ከሱ ጋር ከወጣሽ እናመሰግናለን ለሰጣችሁ መረጃ ሀቡ እያፈጠረች ስለሆነ ነው ችግር የለም እየሰማናችሁ ነው ታፍጠርተዋል ችግር የለም በደንብ እያዳመጥኩ ነው የአሌክሳንድራን በደንብ ሰምቻታለሁ እሱ ጋር ነበረ ያደርግ የነበረውን ሁሉ ሰምቻታለሁ ገባቸው ኪዩ ቶሎ በል ሰላም ነው ማሪ እንዴት ነሽ አንዳይ ጠንቋ ሳራ እግዚአብሔር በሚያውቀው ነው የምልሽ እኔ ዱባይ ላይ እሺ፣ ሀያ አራት አመቴ ነው ለምዳይ 24 አመቴ ነው። ኤደን ታቀኛለች ሳራ ለሀበሻ ታቀኛለች በሰው ጉዳይ ነው የምጣላው። እሺ ተሊናን እኔ ማቃት ተቀጥራ ስትሰራ አውቃታለሁ። ከዛ በኋላ ከአፍቴሪያው የቱ ጋር እንደሆነ አውቃለሁኝ ስለ እሷም አውቀው ታሪክ የለም። የት እንደሆነች አላውቅም። ግን ኮስሞቲክስ አድርጌያለሁ ብላ እንደውም አንድ ጊዜ ስትገባ ስለ ላይሰንስ ሲያወሩ ሰሊና እኔ እኮ ሺና ነኝ ብዬ ስላት አላወቅኩሽም ብላ ነው ያለችኝ። አላወቅኩሽም አንድ ጊዜ አንድ ጊዜ ዞርያን አንድ ጊዜ ሀቡ የጉዳዋ ባለቤት ነሽ እያፈጠረች ስለሆነ ይሄ ሌላ ጉዳይ ነው እኮ አሁን ይሄ ጉዳዩ ሂድም

አንቺ ምክንደ የጃፒ ሚስት አራ አይደለሁም። የቻፒ ሚስት ይኸውልሽ፣ መጀመሪያ ስለ ቻፒ ልንገርሽ። ቻፒ ከኔ ካፍቴሪያ ጀርባ ነበረ። አንድ ጉዳይ ሳያልቅ አንድ ጉዳይ አሁን የቻፒ ጉዳይ ነው። እሺ የቻፒ ልንገርሽ። አንድ ሰዓት ሰሊናን መጨቃጨቅ ምናምን አመና አያስፈልግም። አንተ መጨቃጨቅ አይደለም፣ በጣም ያማል። ተይ ሐቢባ እንደሷ አትይ። አይ ይላት ወንድ ኮልኔ አንተ አታት ታሪ ጉዳዩ የማይመለከተውን ሰዎች እኮ የማይመለከተው የሚመለከት ትክክል ተርቀት የላትም። በህግ ደግሞ ትላለች ወይ ማፈሪያ፣ ማፈሪያ! አንቺ ተያት፣ ቆይ ተያት፣ ሚዩት አድርጌሻለሁ። እኛም የምንፈልገው ምንድን ነው? አሁን በዚህ ጉዳይ ላይ ሶሊያና ያለችው ጉዳይ ላይ እኛም በዚህ ነገር ተጠቅተናል የሚለውን በሉ እና ጉዳዩን የሚመለከተው አካል ብቻ አዎ አናናግርም እንዴ እንደዚህ እየመጡ እነሱን እንትን ለማለት ጄጅ ለማድረግ የምትፈልጉ ካላችሁ ጊዜ የለንም እኛ የምንቆመው ከሀቅ ጎን ነው ስለዚህ መጀመሪያ ጃፒ ከመጣ ጃፒ ባለቤቱ ይምጣ አሁን እየተናገረች ያሉ እየተናገሩት ያሉት ስለ ጃፒ ነው ስለዚህ ሶሊያና እና ሴትዮዋ ደግሞ በሌላ ኢሹ ይፈታሉ በዚህ ነገር እኛ አለን የምትሉ ካላችሁ አሁንም ግቡ ሶሊያና የታለች ልጅቷ ትምጣ ሁላችሁ የመጣች ነው የመጡ ነው እየመጡ ነው። እችን እንዳታስገቢያቸው። ሶስት ሆነው ከመጡ ግን አስገቢያቸው። ሶስት ሆነ ማለት ሮዛ፣ እች አሁን የመጣችው ሺና እና ራሄል ሶስቱ በየወሩ ገብርኤል እያሉ እየዘከሩ ማለት ነው። ለብዙ ሴቶች ተጠያቂ የሆኑ ምግቡን እያበሉ ማለት ነው። ደግሞ አታ እነሱ ሌላ እንትን ላቸው አሁን እነዚህ ጋር በጃፒ ያሉ ካሉ አምጪ አምጪ። እነሱ እነሱ ነው ደን ደን ደን። ንገሪያት ለሰሊና ትምጣት ቶሎ በይ። እሷ ነች እናት ነች እናት ነች እሷ። ፍትት አግኝ ቶሎ በይ። ደን ሰሊና ሰሊና ናፍጥኛል። እሷ እሷ ለምን አትመጣም? ሸውሊና ለምን አትመጣም? ራሷ ያለችም ነው አለች። ቆይ ልትማረል እንዴ? እኔ ጋ እኔ ጋ እያለቀሰች ነው አይደለም። እና እዚህ እዚህ ላይ ፍትህ ማን ሰጣቸው? እነሱ የሚበድሉን እነሱ ምን የሚያሸንፉን መስሏታል? እኛ አለን፣ ከጎናችሁ ነን በሉ። እሷ ሁሌ ነው ሁሌ። ስድስት አመት በጎን እንት እንትራች አትመጣም እሷ ራሷ። አንደኛ እንትና ትኮ ግን ይፈሩታል፣ ይፈሩታል። ያው ልጅቷ መጣ አንደኛች በደምብ ነው ታውቃለሽ እሷ ልጆች እንደምን፣ ከዚህ በኋላ ምን ይወጣል? ሀቁ ይውጣ፣ እውነቱ ይውጣ፣ አስባለሁ። አትመጣም። እውነቱን ናውጡ። እኛ ከጎናችሁ እንቆማለን ብለናል። እንግዲህ ሃቁ ይፈራችሁ፣ እየተደበቃችሁ እንዴት ነው? እኛ ከጎናችሁ እንቆማለን። ብዙ ነገር ያረጋት እኮ ናት፣ ግን ታያለች። ኦልሬዲ እዚህ ውስጥ አለች። ለምን አትመጣም? ሳሪ ነይ ባት ነይ ባት። እሷ ጋር ብዙ መረጃ አለ። ለምን አብረው ስለ ሚስቱ ነች የግል ህጋዊ ሚስቱ ማለት ማለት፣ ለኔ ያለቀሰችው ድምጻና አሰማ። ሌሎቹ እራሱ እኮ ብዙ ናቸው። ሳሪ ብዙ ሳይቶች እኮ አሉ፣ ግን ይፈሩታል። በጣም ነው የሚፈሩት። ፓስፖርታቸው ለካን ቅድም፣ ብዙ ሳይ የተናገረችው፣ አንደኛው አርስ ገብታ፣ ትክክለኛ ነገር ነው የተናገረችው። ፎቶ ይላባቹ፣ ግን እኮ እሷ ነች እኮ ፎቶቸውን የወንድሙን ፎቶ የእሱን ፎቶ አራት፣ እሷ ነች እኮ መረጃ የሰጠችኝ እኮ ባለቤቱ አኮ መረጃ በጀርባ እኛም ጋር ይመጣል እኮ ግን ፊት ለፊት ወጥቶ ካልተጋፈጡ እኔ እናንቺ ብቻ ነኝ አለን ይበሉና ሀቢባ እንነሳሪት አለን አለን አለን ኑ ምንም አይደርስባችሁም፣ ካሉ ትመጣለች አለን እኮ ሶሊያን አለን ልባችን ደረቀ። ግቡ መግባት የምትፈልጉ ካላችሁ ግቡ። እኛ እንደዚህ አይነት ነገር ፍትህ እንፈልጋለን እኔ እንደዚህ አይነት ነገር ሆኛለሁ በእሱ የተነሳ ካላችሁ ከኛ በላይ እዚህ አስራ ሦስት ሺህ ሁለት መቶ ሰው ለእናንተ ፍትህ ይፈልጋል ለእናንተ ሁሉም ሰው ከጎናችሁ እንደሆነ እያየን ነው። ስለዚህ መምጣት የምትችሉ ከሆነ ኑ ቶሎ፣ ያልበዛ ፋጡሽን አስገቢያ ትችት አንድ ቁጠር። እሷም አንድ ተበዳይ ነች። ይመጣሉ ይመጣሉ። ፋጡማ ጋር ስልክ ይኸውልሽ። ካልመጣሽ ማለት ነው አንቺን እራሱ ነው የማጋልጥሽ ማለት ነው። አንቺ እራሱ ጠንቋይ ብዬሽ ነው የማጋልጥሽ። ምክንያቱም እኔ ጋር እያለቀሽ ነው፣ ሀቢባ ጋር አድርሽልን፣ ሳራ ጋር አድርሽልን ብለሽ አልቅሰሻል። እየተከታተልሽ ነው አሁን መተሽ። እውነት፣ አሁን ካልተናገርሽ፣ በድምጽ የላክሽም ካልተናገርሽ ማለት ነው እራስሽ ጠንቋይ ነሽ ብዬሽ ነው አንቺ ላይ የምመጣብሽ። እዚህ አይደለም ፋጡማ ስቤሻለሁ። ፕራይቬት ነሽ ግን ይፈልጋለሁ ተበደድኩ፣ ብሎ ካልመጣ አስገድዶ አስፈራርቶ ማምጣት ሌላ ነገር ይመስላል። በፍላጎቱ ለቅሶ በቃኝ በደል በቃኝ ያለ ሰው ዌልካም ብለናል፣ እንቀበላለን፣ እንሰማቸዋለን፣ ከጎናችሁ እንቆማለን። እውነት ነው ማምጣት ሰላም ነው። ፈቱሽ፣ ቪዲዮ ክፈች። በነገራችን ላይ ቪዲዮ ሳከፍቱ እኛ እንደመረጃ እንይዝባችሁም ምክንያቱም ማንም ሰው ቪዲዮ ከፍቶ የተበደለ ሰው ቪዲዮ ከፍቶ ሀቁን ለማውጣት ተበድ እያለው ለማለት ኢትስ ኖርማል ነው፣ ችግር የለውም። አይ ቪዲዮ ሳንከፍት መረጃ የሚባል ነገር የለም። ዛሬ ማን መጥፎዩን ማን ጥሩን የምናውቀው ነገር ስለሌለ ማለት ነው። ስለዚህ ፈጡሽ፣ ቪዲዮ ክፈች ኩን። ቪዲዮ መክፈት አልችልም፣ ከሰማች መናገር እችላለሁ። ለምንድን ነው ቪዲዮ መክፈት ማትች? ኔ ፋሚሊዎቼ ጋር ግንኙነት ስላላቸው ነው፣ መና መክፈት አልፈልገው። እንደዚህ አይነት ነገር የለም እኛ ከፋሚሊ ጋር ከምናምን የሚባለ ከኛ ጋር ግንኙነት የላችሁም። ስለዚህ ኩን ክፈች፣ ሲመጡ ቪዲዮ ይክፈት ሁሉ የተበደለ ሰው የተቸገረ ሰው መጥፎ ነገር የደረሰበት ሰው እኔ እንደዚህ ነው ብሎ ቢናገር ሀቁ እንዲወጣለት ነው የሚያደርጉ። ስለዚህ ኩን ክፈች፣ እኛ ምንፈልግ ይህን ነው። ኩን ክፈች፣ ክፈቱ። ምን ችግር አለው? እኔ ተበድዬ የለ እንዲ መጥፎ ነገር ደርሶብኝ የለ እንዲ ከኔ በላይ ማን አለ? ከእኔ እኔ አቅ ካለኝ ማንንም አልፈራም። ኩን ክፈች ላላ የሚባል ነገር የለም። አሁን ሁላችንም አለን። ይፈራሉ የሚባል ነገር ትናንት ፈርተው ነበር። ዛሬ አብቅቷል። በቃ አለቀ። ሕዝብ ለምን ይፈራሉ? የሚያመልኩት ለምን ይፈራል? አሁን ወደ ሕዝብ መጥቶ የለ ሕዝብ ሶሊያን አምጥታላችኋለች። ሕዝብ ደግሞ ተቀበሉ። በቃ ከሕዝብ በላይ የሚሆን ነገር የለም። ሕዝብ ነው፣ ሕዝብ ሕዝብ ደግሞ በጣም ወሳኝ ነገር ነው። ተሰሚነት አለው። ሚዲያ ዛሬ ጥሩ ነገር ነው የሚባል የለም። በቃ የሚባል የለም። እናንተ ናችሁ የምትፈሩት። እንደዚህ እያላችሁ ልጆች ወደ ኋላ እንዲቀሩ አታርጓቸው። ግቡ፣ ግሩፕ አላቸው ሳርዬ እዚህ ውስጥ እየተከታተሉ ነው። ግሩፖቹ ማለት ነው። ኮመንት እየጻፉ ነው። አቡ በነገራችን ላይ ቪዲዮ እልክልሻለሁኝ። ከአንድ ሺ ስድስት መቶ ሰዎች ተይዘዋል በዚህ ጉዳይ አሁን እልክልሻለሁ። አንድ ሺ ስድስት መቶ ሰው በግሩፕ ተለቃቅመው ፖሊስ ይዟቸዋል። አሁን ሻ ቤቶች ናቸው የተለቀሙ። ሻ ቤቶችን አውቃለሁ እንደዚህ አይነት ነገር የሚያደርጉ ሰዎች። አሁን ልክልሻለሁ፣ ዋትስአፕ ላይ አዳም። እሺ ፎቶአቸው ምናም ምናም ልንገር ሼው እዚ ሳሪቲ። ስለዚህ እናንተ ይሄ ነገር አለን የምትሉ ሰዎች ውጡ፣ እንትን በሉ። ይሄ ቆይ ፎሎ አርጉ እዚ 13000 እኔን ፎሎ አርጉ ሳሪቲን ፎሎ አርጉ ቀልቦችን